ቤታችን ውስጥ በቀላሉ ወጪ ሳይወጣበት ግን ብዙ ጊዜ ሰዎች የሚጠቀሙበት ሸብ ወይም አለም ስቶን ፊት ላይ ጠቋቆ የወጣ ነገሮችን የማጥራት፣ ፂም ወንዶች ከተላጩ በኋላ አንገታቸው ስር ጉንጫቸው ላይ የሚያሳምም አይነት ሽፍታ የሚያጋጥማችሁ ሰዎች ለዚህ እጅግ እጅግ በጣም ፍቱ መድኃኒት። ሌላው እንደ ዲዮድራንት ብብታችሁ ላይ ቢቀባ አያልብም፣ ሽታንም ያጠፋል። አፍ ውስጥ ትንሽ ይዞ ተሞጥሙጦ መትፋት ጥርስ ውስጥ ላሉ በሽታዎች፣ ጀርሞች፣ ቁስለት እና እብጠት ፈውስ ይሰጣቸዋል። አማዞን አክሰስ ያላችሁ አማዞን ላይ እንደ ሳሙና በቦክስ ታሽጎ የሚሸጣል፣ እንደ ጠጠር ሆኖ የሚሸጣል፣ ይጠቅማችኋል። ቤታችሁ ውስጥ ሆናችሁ እንደዚህ አይነት ቀለል ያሉ ነገሮች ሲገጥማችሁ ልትጠቀሙበት ትችላላችሁ። ሰላም ጓሮች ተከታታዮቼ እንዴት ናችሁ? ማሜ ነኝ። እንደተለመደው አዲስ ፕሮግራም ይዤላችሁ መጥቻለሁ። ብዙ ጊዜ ፕሮግራማችን እንግዲህ ወደ ሕክምና የማያስወስዱን ቀለል ያሉ ቤታችን ልናከማቸው የምንችል ነገሮችን ብዙ እናያለን። እንግዶች ጋብዤ ብዙዎቹ ራሳቸው ተጠቅመውት ሰርቶላቸው፣ እኔ ይሄ ሰርቶልኛልና እስቲ እናንተ ሞክሩት የሚል የተመክሮ ፕሮግራም ብዙ አለን። ዛሬ ደግሞ ምንድን ነው ይዤላችሁ የቀረብኩት? ከዚህ በፊት ባወራንበት ብዙ ባልንለት በሸብ ወይም አለምስቶን በሚባለው እብነበረድ መሰል ድንጋይ እንግዲህ እንግዶቼን ሰናይትም፣ ጀሚላም ፋጢማም በሸብ ምክንያት የራሳቸውን ተመክሮ ሰጥተውናል። እኔ ግን ያየሁበትን ያነበብኩትን ወይም ደግሞ ሰርች አድርጌ ስለ ሸብ ወይም አለምስቶን የማጋራችሁ ይሆናል። ሸብ እንግዲህ በጣም ብዙ ጥቅም አለው። መጀመሪያ እንደውም የመጀመሪያ ፕሮግራማችን በሸብ ምክንያት ስንሰራ ሰናይት ይሄንን ታውቁታላችሁ ብላ ይዛልን በመጣች ሰዓት ብዙዎቻችን አናቆም ነበር። እንደውም የመሰለን እምነበረድ የሉቫንጃ እጣን ነበር። እኔም ራሴ ያወቅኩት ሰናይት ከነገረችን በኋላ ምንድን ነው ጥቅሙ? ሸብ ምንድን ነው? ብዬ ብዙ ሰርች ባደረግኩ ሰዓት ያገኘሁት አንዳንድ ጠቃሚ የሆኑ ነገሮችና ከዛም ደግሞ በአካባቢ ያሉ ሰዎች ተጠቅመውበት በጣም ጥሩ ውጤት ስላገኙበት ይህንን ነገር ሌሎችም ቤታቸው ውስጥ የተቸገሩበት ከባድ ሆኖ ሄደው ሕክምና ላይ እንኳን ወይም በክሬም ተቀብተው አልተው ያላቸውን ነገር በዚህ በቀላሉ ሲፈወሱበት ስላየው ለምን ለእናንተም አላጋራችሁም ብዬ ነው የመጣሁትኝ። እንግዲህ ሸብ አልምስተውን እጅግ በጣም በጣም ጠቃሚ የሆነ ነገር እንደሆነ ፕሮግራሜ ላይ እናያለን። ስለዚህ ተመልካቾቼ ይህንን ፕሮግራም በጣም የምንጠቀምበት፣ የምንማማርበት፣ የራሳችንን ተሞክሮ የምናወጋበት ነውና ላይክ እያደረጋችሁ ብዙ ቦታ ደግሞ እንዲደርስ ሼር፣ ሰብስክራይብ በማድረግ ፕሮግራማችንን እንድትከታተሉን ጋብዛችኋለሁ። እንግዲህ አለም ስቶን ወይንም ሸብ እንዳልኳችሁ ሉባንጃ የመሰለ ወይንም ደግሞ እብነ በረድ የመሰለ ድንጋይ ነው። የሚገኘው እንደ ማዕድን ከመሬት ውስጥ ነው። አገራችን ላይ ይገኛል። ከእጣን ጋርም አብሮ ይሸጣል። በተለይ በተለይ ኤርትራ ውስጥ ብዙ ጊዜ ኤርትራያኖች ያውቁታል። እኔ አሁን ብዙ ጊዜ ቼክ ሳደርግ ከዛም አገር የሰጡኝ ሰዎች አሉ እኛ ጋር አለ ብለው ሱቅም ራሱ እዚህ ሱቆች ውስጥ ፈልጌ ማግኝቻ አለሁኝና እስካሁን ካየሁት ኤርትራያኖች በጣም በደንብ ነው የሚጠቀሙበት። ምንድን ነው ጺም ወንዶች ከተላጩ በኋላ አንዳንድ ሰዎች ላይ በጣም ከፍተኛ የሆነ ሽፍታ በጣም ኮንፈርት የማይሰጥ በተለይ አንገታቸው ስር ጉንጫቸው ላይ ከተላጩት በኋላ በጣም ኮንፈርት የማይሰጥ የሚያሳምም አይነት ሽፍታ የሚያጋጥማችሁ ሰዎች ለዚህ እጅግ እጅግ በጣም ፍቱ መድኃኒት ነው። ሸቧን ወይም ደግሞ አለምስቶኑን በውሃ አርሶ ቆዳቸው ላይ የሚወጣበት ሽፍታው ያለበት ቦታ ፊታቸውም ላይ ቢሆን ያንን በውሃ አርሶ መቀባት ነው። ከዛ በኋላ ትንሽ ከደረቀ በኋላ መታጠብና የራሳቸውን የምትጠቀሙትን ሎሽን ማድረግ ነውና እጅግ በጣም ትልቅ ለውጥ ነው የምታዩበት። ሞከራችሁት ደስ የሚል ውጤት ካገኛችሁበት ደግሞ እንግዲህ እዚህ ኮመንት ላይ ያገኛችሁበትን ውጤት ለተመልካቾቻችን እኔ ይህን ያህል ጠቅሞኛል ብላችሁ ተሞክሯችሁን እንደምትሰጡ ተስፋ አድርጋለሁ። ሌላው ብዙ እንግዶችም እንደመሰከሩለት ለዲዮድራንት ይጠቀሙበታል። እንግዶቼ እንግዲህ ባለፈው የተለያየ አሰራር ነው የነገሩኝ። ጥሩ ሽታ ጥሩ ጠረን እንዲኖር አንዳንድ ነገሮች ሊጨምሩበት ይችላሉ። ግን ራሱ ሸቡን ወይም አልም ስቶንም በባዶ ውሃ ብቻ ነክራችሁ እንደ ዲዮድራንት በበታችሁ ላይ ቢቀባ ያ ላብ የማድረቅ ባህሪ ያለው አያለብም። ሽታንም ያጠፋል። ስለዚህ እንደ ተፈጥሮ ዲዮድራንት ልትጠቀሙበት ትችላላችሁ ማለት ነው። ሌላው ለቁስል ለሚደማ ነገር ለቡጭሪያ ቀላል የሆኑ የተቧጨሩ የቆሰሉ ነገሮችን ሽፍታ፣ ሰውነታቸው ላይ እብጠት ሲኖር እነዛን ነገሮች በቀላሉ ሸብ ወይም አለምስቶን ሊያጠፋላችሁ ይችላል ማለት ነው። እኔ እንግዲህ የምነግራችሁ በቀላሉ ጀስት የአለምስቶንን ወይም ደግሞ የሸቡን ድንጋዩን ምንም ነገር ሳትጨምሩበት ራሱን በተፈጥሮ እንዴት አድርጋችሁ እንደምትጠቀሙበት ነው። ቀምማችሁ ለተለያየ ነገር ለመጠቀም ባለፈው የሰራነው ቪዲዮ አለ። ተጠቅመውበት ቀምመው ሰርተውት ከምን ከምን እንደሰሩት ራሱ የገለጹበት መንገድ ስላለ እሱን ቪዲዮ ብታዩ ደግሞ ሞር ልክ እንደ ዲዮድራንት ጥሩ ሽታ ያለው ለመስራት ትችላላችሁ ማለት ነው። እኔ እንግዲህ የምነግራችሁ ከተለያየ ቦታ ካየሁት እዚህም፣ በውጭው አለም ከሚጠቀሙበት በተለይ ህንድ አካባቢ እጅግ በጣም ይጠቀሙበታል። እንደውም ከመድኃኒትነት ባለፈ እነሱ ቤታቸው ውስጥ እኛ ላይ እጣን ቤት ውስጥ አጭሰን ቡናችን ቤታችንን ሞቅ ሞቅ አድርገን የሆነ የድብርት ነገራችን ለቀቅ የሚያደርገን አይነት ነገር እነሱ ደግሞ እንደማመንም ነገር ነው የሚጠቀሙበት አጭሰውት መጥፎ ነገርን የመጥፎ ሀሳብን ያስወግዳል፣ ጥሩ ነገርን ፖዘቲቪቲን ያመጣል የሚል እምነት አላቸው። ዛሬ እንግዲህ የምናየው ከእምነት ጋር የሚያያይዘውን ሳይሆን ለእኛ ቤታችን ውስጥ በቀላሉ ወጪ ሳይወጣበት ግን ብዙ ጊዜ ሰዎች የሚጠቀሙበት እንዳልኳችሁ፣ ለቁስል፣ ለሚደማ ጥርስ፣ ጥርስ እብጠት ላለው ድዳችን፣ የመበስበስ የአፍ ጠረን ሽታ ለሚያመጣ ነገር አፍ ውስጥ ትንሽ ይዞ ተጉመጥሙጦ መጥፋት፣ ጥርስ ውስጥ ላሉ በሽታዎች፣ ጀርሞች፣ ቁስለት እና እብጠት በጣም ጥሩ የሆነ ፈውስ ይሰጣቸዋል። እንግዲህ እነዚህ ቀላል ከምንላቸው ጥርሳችሁን አሟችሁ ወይም ደግሞ እየደማ አስቸግሯችሁ ወይ ደግሞ ያፍጠረን እያመጣ ካስቸገራችሁ ራሱ በቀላሉ ልትጠቀሙበት የምትችሉት ነገር ነው። እንግዲህ ሸብ ወይም አለም ስቶን በብዛት እንግዲህ አገራችን ላይ አለ ተብሏል። ሸብ ነው ስሙ። ብዙ ሰዎች ብዙ ነገር ያወሩለት ነገር አለ እና ሰርች ብታረጉ ስለዛ ነገር ብዙ ነገር ታያላችሁ። አንዳንድ ጊዜ እዚህ ኮመንት ላይ ም ነው ያለው። እኛ የፈጠር ነው እና እኛ ዝም ብለን አምጥተን እንደዚህ ያድናል ብለን ያልነው ነገር የሚመስላችሁ ብዙ ሰዎች አሉ። በእርግጥ በሳይንስ እንዲህ ነው ብለው የጻፉት ነገር ባይኖርም እንደዚህ አይነት ነገሮች ግን በልምድ በድሮም ጊዜ መድኃኒት በሌለም ሰዓት መድኃኒት ደግሞ በአካባቢያቸው በቅርብ በማይገኝበት ቦታዎች ብዙ ሰዎች በጣም የሚጠቀሙበት ነገር ነው። እስካሁንም የሚጠቀሙበት ሰዎች አሉ። ይህንን ስናመጣ ደግሞ ሰዎች መፍትሔ አግኝተውበት ለጊዜውም ቢሆን እንደዚህ ቀላል ለሆኑ ነገሮች መፍትሔ ሊሆናቸው ይ

በሚል ነው እንግዲህ እንደዚህ አይነት ፕሮግራሞችን የምናዘጋጀው። ና አንዳንድ ጊዜ የራሳችንን አቅም ብቻ አን ብዙ አቅም የሌላቸው መታከም ትልቅ ነገር ሆኖ፣ በህመም የሚሰቃዩ ግን በጣም ቤታቸው ደግሞ አጠገባቸው የሆነ ቀላል ነገር አለ፣ ያንን ቢጠቀሙ ሊያስታግስላቸው የሚችል አለ ና ስለዛ ነገር ነው እንግዲህ የምናወራው። ሌላው እንግዲህ ከቁስልም ውጭ ከማሳከክም ሰውነታችን ላይ ከሚያባብጡ ነገሮችም ውጭ እንደውም ብዙ ጊዜ ለትኩሳት የምግብ አለመፈጨት አይነት ነገሮች ሲኖሩ እንደዚህ አይነት ነገሮችን ሁሉ ለማከም ይጠቀሙበታል። ወደ ሆድ ግን እንዲገባ አይመከርም። ስንጠቀመው ለሁላችንም መድኃኒትም ቢሆን ለሁላችንም መድኃኒት ነው ማለት አይደለም። አንዳንድ ጊዜ መድኃኒት ሆነው አለርጂ የሆኑ ሰዎች አሉ። ሰውነታቸው ላይ እብጠት የሚያመጣ ረሽ የሚያመጣ እስከ ሞት እንኳን የሚያደርስ ያ ነገር ሰውነታቸው ውስጥ እንዳይስማማቸው ሆኖ የተደረገ አለርጂ የሆኑ ሰዎች ሊኖሩ ይችላሉ እና እንደዚ አይነት ነገሮች ደግሞ በትንሹ ተሞክሮ ትንሽ እንደዚ አይነት ነገር ካጋጠመ ሕክምና ባለሙያ መጠየቅ መጠየቅ እና በእንደዚ አይነት ነገሮች ላይ ውይይት ማድረግ ዶክተሩን ሐኪሙን መጠየቅ። አስፈላጊ ነገር ነው። ምክንያቱም እንደዚህ አይነት ነገሮች ተረጋግጦበት ሳይንስ አምኖበት ይሄ ነገር ለዚህ መድኃኒት ነው ብሎ እስካልሰጠ ድረስ መድኃኒት ነው ብሎ ራሱ ለማለትም ቀላል ነገር አይደለም እና ግን ከጥቅሙ አንጻር ደግሞ ሰዎች ተጠቅመውበት ካዩት እንደዚህ ለቀላል አይነት ነገሮች ፈውስ ነው ብለን ነው እንግዲህ ይህንን ፕሮግራም የሰራንላችሁ። እንግዲህ እንደ አለርጂ መድኃኒትም ራሱ አለርጂክ ይሆናል። አሁን እኔ አሞክሳስሊን የሆኑ ነገ ነገሮች እንደዚ አይነት መድኃኒቶች መውሰዱ አልችልም። አንድ ሰውነቴ ላይ በጣም እብጠት ነው የሚያመጣው፣ ራሽ ነው የሚያደርገው፣ ያሳክከኛል፣ በቃ እንትን ያደርገኛል። ስለዚህ ዶክተር ጋ ሲሄድ፣ ለሕክምናም ሲሄድ፣ መርጀንሲም ሲሄድ የመጀመሪያ ነገር የምነግራቸው ምንድን ነው አሞክሳስሊን አይነት መድኃኒቶች አለርጂክ እንደሆንኩ ነው። ስለዚህ እንደዚ አይነት መድኃኒቶች ሲሰጡኝ፣ ከዛ ውጪ በሆነ ነገር ነው ለኔ የሚታዘዝልኝ እንጂ እንደዚ አይነት ነገሮች አይታዘዙልኝም። አንድ ጊዜ ለልጄ ሽሮፕ ላጠጣት ብዬ እጄ ላይ ፈሰሰ እጄ ላይ ነው እንግዲህ የፈሰሰው አልበላሁትም ማለት አልቀመስኩትም አንቲባዮቲክ ነው እጄ ላይ የፈሰሰው እጄ እንዳለ አበጠ ማለት ነው እና በጣም የገረመኝ ወደ ውስጥ ስለገባ ብቻ ሳይሆን እጄ ላይ ራሱ ሽሮፑ ስለፈሰሰ ያ ነገር ሀፕን ያደርጋል ና ሰውነታችን ላይ የማይስማማ መድኃኒቶች አሉ አለርጂ የሆኑ ነገሮች አሉ ከምግብም አንጻር አለርጂ የሆኑ ነገሮች አሉ እንደዚህ አይነት ነገሮችን መጠንቀቅ ሊኖርብን ይገባል ብዙ ሰዎችን ጠቅሞ አንድ ሰው ላይ እንደዚ አይነት ነገር ቢያመጣ ያ በትክክል ዶክተር ያላዘዘው መድኃኒት ስለሆነ ብቻ ሳይሆን የታዘዘ መድኃኒት ቢሆን አለርጂክ የሆኑ ነገሮችን በደንብ መጠንቀቅ አለብን፣ እስከ ሞትም ሊያደርስ ስለሚችል ማለት ነው። እንግዲህ ስለ ሸብ ወይም አለምስቶን እጅግ በጣም ብዙ ብዙ ነገሮች የተባሉለት ነው። እናንተም ሰርች ብታደርጉ በጣም ብዙ ነገሮች ታያላችሁ የአማዞን አክሰስ ያላችሁ አማዞን ላይ ብዛት አለ። የተለያየ አይነት እንደ ሳሙና በቦክስ ታሽጎ የሚሸጣለ፣ እንደ ጠጠር ሆኖ የሚሸጣለ፣ አለዛ ደግሞ የተሰባበረውን ትልልቁን እንደ ኮረቱ ልታገኙ ትችላላችሁ። እና ለማግኘት ብዙም ከባድ የሆነ ነገር አይደለም። ኢትዮጵያም ጣን የሚሸጡ አካባቢዎች ልታገኙ ትችላላችሁ። አማርኛ ስሙ ይሁን ሸብ ወይ ደግሞ በአማርኛ ሌላ ስም ይኖረው አላቅም። ግን እስካሁን እንግዶች የቀረቡት ሸብ ነው የሚሉት ብዙ ጊዜ ደግሞ ከአስመራ ነው የምናገኘው ነው ያሉኝ። ይጠቅማችኋል። ቤታችሁ ውስጥ ሆናችሁ እንደዚህ አይነት ቀለል ያሉ ነገሮች ሲገጥማችሁ ልትጠቀሙበት ትችላላችሁ። ከዛ የባሰ ግን ከሆነ ወደ ዶክተራችሁ ጋ ሄዳችሁ ሕክምና ጠይቃችሁ ችግር ደግሞ የሚያመጣ ከሆነ ይህንን ነገር ተጠቅሜ ነበረ እና እንደዚህ አይነት ነገር አሳደረብኝ እንዴት አድርጌ ብጠቀመው ይጠቅመኛል? ወይንስ ለእኔ ተስማሚ አይደለም ምንድን ነው ጥቅሙ ብሎ ሐኪሞቻችንንም ማማከር ጥሩ ነው ብዬ ያስባለሁ። እንግዲህ እኛ ይሄንን ነገር ስንነግራችሁ በተለምዶ ካየነው አካባቢያችን ካለው ሰዎች ተጠቅመው ከነገሩን ነገሮች በመነሳትና አንዳንድ ነገሮችን ሰርች አድርገን ከምናየው ነውና እናንተም ደግሞ ከኔ ቆዳ ጋር ይስማማሉ ወይ እስቲ፣ ስለዚህ ነገር ምንድን ነው ብላችሁ በእንግሊዝኛ ቃሉ አለምስቶን ብላችሁ ሰርች ብታደርጉ ብዙ ነገር ይነግራችኋል። በአማርኛም ብዙ የተሰሩ ቪዲዮዎች አሉ ስለሸብ፣ ሸብ ብላችሁ ብትገቡ በአማርኛ የተሰሩ ቪዲዮዎችንም ታገኛላችሁ። ዛሬ ይሄንን ለማለት ስለሸብ ብዙ ሰዎች ተጠቅመውት የነገሩኝ በጣም የተደሰቱበት ያመሰገኑበት ነገር ሲሆን እኔም እንደገና ገብቼ በጣም ስላየሁትና ይጠቅማችኋል በተለይ ወንድሞቻችን ለአባቶቻችን ትልቅ ፈውስ ነው ብዬ ነው የማስበው። ምክንያቱም ብዙ ጊዜ የሚያሰቃያቸው አፍተር ሼቭ በኋላ የሚመጡ ድርቀቶች፣ ማሳከኮች ትልቅ ፈውስ ያገኙበታል። በድሮ ጊዜ ራሱ አገራችን ላይ ውሃን ለማጥራት አሁን እንደዚህ ባክቴሪያ የሆኑ ነገሮችን የመግደል ጥቅሙም አለው እና ውሃን የማጥራት ውሀ የቆሸሸ ድፍርስ ያለ ውሀ ላይ ራሱ ጠጠሩን ጨምራችሁ ብትቆዩ ቆሻሻውን ወደ ታች አድርጎ ንጹህን ውሀ አጥርቶ ወደ ላይ የማምጣት ኃይልም አለው ለፊት ራሱ ፊት ላይ ጠቋቁር ነገር የወጣ ነገሮችን የማጥራት በውሃ አስነክቶ ድንጋዩን ፊታችን ላይ እንደዚህ እንደመሳጅ አድርጎ አንድ አስር ደቂቃ ቆይቶ መታጠብ ራሱ በጣም ለፊት ቆንጆ ነው። እንግዲህ መሞከር የምትፈልጉ ሰዎች አይታችሁ ሞክራችሁ ጥቅም ካገኛችሁበት እዚህ ኮመንት ላይ ደግሞ መልስ ስጡን። ተጠቅማችሁ ደግሞ ጥሩ ውጤት ያገኛችሁበትም ኮመንት ላይ መልስ ስጡን። ያልተመቻችሁ ወይም አንዳንድ ችግሮች የፈጠሩባችሁ ሰውነታችሁ ላይ ጉዳት ያመጣባችሁ ነገሮች ካሉ በምን መንገድ እንደተጠቀማችሁ ያላችሁት ያ ነገር እንዴት ሀፕን እንደሆነ እንማርበታለን ማለት ነው። ምክንያቱም ይሄ ይህን ያህል ብዙ ነገር እየተነገረለትም ስለሸብ ብዙ ነገር እየተባለም ሳይንሱ ግን አልም ስቶን በሕክምና ደረጃ ጥሩ ጥቅም አለው ተብሎ ተረጋግጦ የተጻፈ የተደረገ ነገር የለውም። ይህንን ለሁላችሁም እንድታውቁል የምፈልገው ይሄ ሰርች ካደረግ ነው ካየ ነው እኛ ከተሞክሮ የጠቀመንን ነገር ነው ሼር የምናደርጋችሁ እናንተ ደግሞ የራሳችሁን ሚዛን አይታችሁ ጠቀመን አልጠቀመን የሚለውን ነገር አስባችሁ እንድትጠቀሙበት ነው። እንግዲህ ተመልካቾቼ የዛሬ ፕሮግራሜ ይህንን ይመስል ነበረ። ማሜ ነኝ። መልካም ጊዜ ይሁንላችሁ።